ከተማ ወጣ በማለት የ2018 ፕሮግራማችንን የጀመርነው በጎንደር ነው። በ2017 መጨረሻ ላይ ወደ ጎንደር የመጣነው በጠባብ ቦታ የሚሰራን ትልቅ ራእይ ልናካፍላችሁ ነበር። ዛሬስ ምን ላይ ደርሰዋል? አብረን ጤቤ የዛሬ ዓመት እንግዲህ ስንገናኝ እዛ ጎንደር ከተማ መሀል ነበራችሁ፣ ትንሿ ቤት ጋ። ይህቺኛዋ ገና ጅምር ነበር፣ እኛ ስንመጣ ሜዳ ነበር። አሁን በጣም ተቀይሯል እንደምናየው። እንግዲህ ስለዚህ በዚህ አንድ ዓመት ውስጥ ያደረጋችሁትን ነገሮች በጣም ትልቅ ነገር ነው። አሁን እናያቸው ነው። እውነት ነው። እናያቸው ነው። ዞር ዞር ብለን እናያቸዋለን። እንግዲህ ያው ባለፉት 12 ወራቶች ውስጥ ብዙ መልካም ነገሮችን ማዕከላችን ሰርቷልኝ ለማድረግም እየጣር እንገኛለን። ያው ምናገኛቸውን የተለያዩ የአይነትና የገንዘብ ስጦታዎች ወደዚሁ መልካም ነገር በመቀየር ምናገኛቸው መልካም አጋጣሚዎች ወደዚህ በመቀየር ማዕከል ውስጥም ላሉትም አዲስም ለምንቀበላቸው ወገኖቻችን ባለን አቅም ምቹ ነገር ለመፍጠር የሞከርንበት ጊዜ ነው እንግዲህ። በአካባቢው ላይ አንዳንድ ሰው ሰራሽ ሰራሽና ተፈጥሯዊ ችግሮች ቢኖሩም እነዛን ተቋቁሞ ማዕከሉ መልካም ነገሮችን እያደረገ ይገኛል ማለት ነው። አሁን እንግዲህ የምንሄደው ወደ ሴቶች ማረፊያ ክፍል ይሆናል ማለት ነው። በዚች ጋር ግን መሄድ እንችላለን። ያችን ያሰፊ ነው። በቆሎ አለ እዚህ። ይህ የምትመለከቹ እንግዲህ እዚህ ማዕከል ውስጥ ያሉ አባቶች ከአእምሮ ሕመም ያገገሙ ወገኖች በማረስና በመቆፈር እንግዲህ እንደ ባህላችን እንደ ወጋችን እንግዲህ አውሸትልን በላ እንግዲህ ሁኔታ ነው ያለው ማለት ነው። እና እዚሁ ማዕከል ውስጥ ባሉ ተገልጋይ ወገኖቻችን አማካኝነት የተዘራ ነው። እነዚህ የምታያቸው እጽዋቶች ባለፉት አስር ወራት ውስጥ ውሃ ከውጭ እያመጣን እያጠጣን፣ በዚህ ሁኔታ ችግኞቻችን የሚያደጉበት ሁኔታ አይነት ነው ማለት ነው። በጣም ነው ደስ የሚለው። ይሄ ያረፈበት በቆሎ ምን ያህል ላይ እንደሆነ ይታወቃል። ቢያንስ ከሶስት ሺህ ካሪካ ይሆናል። በጣም ደስ ይላል። እሺ እንግዲህ ይሄኛው የሴቶች ክፍል ነው ብለኛል። ይሄኛው ማደሪያቸው ነው ማለት ነው። ይሄ ማደሪያቸው ነው። እንግዲህ በምታየው ሁኔታ በጎ ፍቃደኞቻችንን የተለያየ ለሚገኙ ማዕከሉን የሚያውቁ ሰዎችን በማስተባበር እነዚሁን አልጋዎች እዚሁ አምርተን አንድ ሰው ለአንድ አልጋ በቲክቶክ ላይ አንድ አስኔ ጎት እንገስ የሚባል ወንድማችን አለ። በሱ ቤት ላይ አሰባስበን እያንዳንዱ ሰው ለአንድ ሰው ድጋፍ እንዲያደርግ ያነ ሲያደርግ እስከ ፍራሹ አዲስ አንሶላ፣ ብርድ ልብስ እና አንድ ሙሉ አልጋ እስከነች ቡዱ ይሰጣል። ያ 9950 ብር ኮስት ያደርጋል። ያ አልጋ ደግሞ በሰውዬው ያን ድጋፍ ባደረገው ሰው ስም ይቀመጣል ማለት ነው ወደዚህ ወደ አዲሱ ማዕከል ስንመጣ ምንድነው ካለብንም የአልጋ እጥረት እና የሰው ብዛትም አንጻር ያደረግ ነው። ቲክቶክ ላይ ከተለያየ ዓለም ያሉ ሰዎች ማይከሉን ድጋፍ ሊያደርጉ ለአልጋ መዋጮ ሊያደርጉ ነው ያደረግ ነው። ያንን ስናደርግ አንድ ሰው አንድ አልጋ ኮምፕሌት አድርጎ ለማቅረብ 9950 ብር ይፈጃልኝ። ያ ማለት አዲስ ትራስ፣ ብርድ ልብስ፣ ፍራሽ ድ ጨምሮ አልጋውን ሙሉ ኮምፕሊት የሆነ አልጋ ለማበርከት ማለት ነው። ያው ውጭ ላይ ለማሰራት አስበን ነበረ። ከሀሰብ ነው ኮስት ጋር ስለማይመጣለን ብረቱን ቃቃሊት ያስመጠተን እዚሁ ማምረት የቻልንበት ሁኔታ ነው ያለው። አሁን ሰለሞን ቦጋለ እዚህ ጋር በስሙዋንሱ ሁለት አልጋ ነው አስታውሳለሁ። ልክ እነዚህ ሁሉም ሰው በየስማቸው ልክ እነዚህ እየተደረገ እንትን ብለዋል ማለት ነው። ስለሆነ እነሱ ባሰሩት አልጋ ላይ እነዚህ ወገኖቻችን ወገኖቻቸውን እየረዱ ለመሆኑን ማስታወሻ ነው። በጣም አው በጣም ከነበሩበት ከባድ ሁኔታ ቢያንስ እዚህ በጣም ምቹ የሆነ ነገር ላይ ማረፍ ችለዋልኝ ማለት ነውና ሰዎች በቀላል በሚመስል ነገር ግን ትልቅ ትርጉም ያለው ነገር ነው የተሰራው። ለነሱም ደግሞ ያው ስማቸው በምድረ እዚህ ታትሟል። እነዚህም ሰዎች እንግዲህ ብዙዋል ማለት ነው። በዛ ባሻገር ይሄ የምትመለከቱት ይሄ ንጣፍ በጣም ብዙ ኮስት ይጠይቀን ነበረ። ያደረግ ነው ምንድን ነው ከተማ አስተዳደሩ በሚሰራቸው የኮሪደር ልማት ስራዎች የነበሩትን ሲቀይሩ፣ ሲያነሱ ይሄን ለእኛ እንዲሰጡ አናግረናቸው፣ እነሱ በጎ ፈቃድ በደስታ አበረከቱልን። ያው አሁን የምታየው ሙሉ ቤቶችን፣ በጣም ደስ ይላል። እነዚህ መንገድ ላይ የነበሩት የመረማመጃ ናቸው። መንገድ ላይ የነበሩት አሁን ደግሞ ቤት ላይ ሆኗል። በጣም ደስ ይላል። ጥቅም እየሰጡ ነው ለወገኖቻቸው። አሁን ቀጥለን የምንሄዱት ነው ማለት ነው። ቀጥለን የምንሄደው እንግዲህ ወፍጮ ቤት አለ፣ ወደዛ እንሄዳለን ማለት ነው። ወፍጮ ቤት የራሱ የማዕከሉ አዎ አዎ የጎንደር ዩኒቨርሲቲ ከዓመታት በፊት የጎንደር ዩኒቨርሲቲ በማህበረሰብ አቀፍ ድጋፍ ያበረከተልን ወፍጮዎች አሉ። እንግዲህ አሁን እነሱን እየተገጣጠሙ ነው። እነሱ እናያለን ማለት ነው አገልግሎት ሲጀምር ለዚህ ለማዕከሉ ነው ወይስ ለውጭ ማስባችሁ? እንግዲህ አሁን ከረንት እያሰብነው ለማዕከሉ አገልግሎት እንዲሰጥ ነው። ከዛ በኋላ ደግሞ ከቦርድ ጋር ተነጋግረን የገቢ ማስገኛ ቅዶች ይኖራሉ። እንደዛ ሊሆን ይችላል። አይ በጣም ምርስ የሚል የውጭ ቤታችን እንግዲህ የምታየው ነው። እነዚህ ናቸው የተሰጧችሁ? እነዚህ ናቸው የተሰጡ የመብራትም ኃይል ስላልነበረ እስካሁን የዘገየ ነው ከዛ ጋር ነው። አሁን ግን ስሪፌዝ ቆጣሪ ማስገባት ችለናል። ወደ 315 ኬቪም ያንም ማድረግ ስለቻለ አሁን እንግዲህ አገልግሎት እንዲጀምር እያደረግን ነው። ካሁን በኋላ እዚህ ነው የሚፈጨው ማለት ነው። ይህንንም ነገር እንግዲህ ያው ማዕከላችን እሷቸው አባታችን እዚሁ ተገልጋይ የሆነው ተገልጋዩ የሆነ አባት ናቸው። የዚህ ሙያ ያላቸው ሰው ናቸው። እሳቸው ናቸው ሰሩ ነበር ሳቾ? አዎ ከሰላሳ አመት በላይ ሰርተዋል። ትልቅ ልምድ አላቸው። ኦኬ በህመም ምክንያት ወደዚህ ገብተው አሁን አገግመዋል። ይሄን ነገር እሳቸው ፊክስ እያደረጉ ነው ማለት ነው። እሺ የእደ ጥበብ ሮማችሁ ነው ይሄ? አዎ የእደ ጥበብ ክፍል ነው። በአእምሯቸውም በአካልም መሻሻል ያሳዩ ሰዎች እንግዲህ ሲንጀር የተለያየ ሙያ እንዲ ለማመዱ ያደረግንበት ሁኔታ ነው ያለው። በጎ ፈቃደኛ ወንድሞቻችን ሙያው ላይ ያሉት እንግዲህ ስልጠና እየሰጡልን ነው ማለት ነው። ስዚህ አላማቸው ይሄ በአጠቃላይ ለጥበብ ጥበብ ክፍል ማድረግ ነው። ሴቶችም የሚሰሩት እንዲሰሩ ትክክል። ሴቶችም ወንዶችም ጥጥም ይፈተላል። አዎ ጥጥም እዚሁ ነው የሚፈተለው። ስፌትም ይሰራሉ። አሁን ደግሞ ይሄ በዘመን መልኩ ይሄ ተዘጋጅቷል። ሰሞኑን ደግሞ ተጨማሪ የሸማም ቃ እናስገባለ። እዛም ላይ ደግሞ ስልጠና የሚያገኙበት ነገር ነው ማለት ነው። አሁን ያለን ይሄ የብረት ወርክሾፓች ውስጥ ነው። ትክክል። እዚጋ ነው የሚሰራ በዚህ እንግዲህ የሚሰራው አንደኛ ከተለያዩ ተቋማት ግለሰቦች የሚሰጡን የተለያዩ እቃዎች ይኖራሉ። ብዙዎቹ መታደስ መጠገን የሚፈልጉ ናቸው። እነሱን እኛ ጠግነን ወደ አገልግሎት የምናበቃበት ክፍል ነው። ሁለተኛ ደግሞ እነዚህ ቅድም የተመለከትናቸው አልጋዎች ውጭ ላይ ለማሰራት አስበን ነበር። ሂሳብ ስናወጣ ኮስቱ በጣም ከፍ ስላለብን በጥሩ ማቴሪያል እንዲሰራ አስበን ብረቱን ከቃሊቲ ያስመጥተን እዚህ ነው እነዚህን አልጋዎች ያመረትናቸው። አጠቃላይ የዚህ የቤቱ አልጋዎች እዚህ ነው የተመረቱት። ከነበሩት ወደ 300 የሚሆን ጭማሪ አልጋዎች እዚህ ነው ያመረትነው። ሰው ቀጥራችሁ ነው ያመረታችሁት? እዚሁ ያሉ ሰዎች ናቸው። አንድ ባለሙያ አለ ከዛ ባሻገር፣ እሱ ግን እያስተማረ እያሳየ እዚሁ ባሉት ሰዎች ነው ስራው ነው መሰራት የተቻለው። እንግዲህ ይሄ መመገቢያ ክፍል ነው ብለኛል። እሺ። እዚህ የሚመገቡት ቅድም እንዳልከኝ መንቀሳቀስ የሚችሉት ናቸው። መንቀሳቀስ የሚችሉት ይመጣሉ ወደዚህ። እዚህ ምገባ የምናደርግበት ክፍል ነው። ይህ አዳራሽ እንግዲህ ለሰርግ፣ ክርስትና፣ ልደት፣ ሙት አመት፣ ተስካር፣ ኒካ፣ ሰደቃ ሲኖር ሰዎች እዚህ ምገባ ጭምር ያደርጋሉ ማለት ነው። እንደ ሰው መቶ ሰው የሚፈልግ መቶ ሰው መመገብ ሙሉ ሰው መመገብ የሚፈልግ እንደ ፈቃዳቸው ምገባ ያደርጋሉ። አጠቃላይ እዚህ ምገባ የምናካሄድበት ክፍል ነው ማለት ነው። ስለዚህ ቁርስ፣ ምሳ፣ ራታቸውን እዚህ መጥተው ነው የሚመገቡት ማለት ነው። ከዛ በተረፈ ባለው ነው ሌሎች ሰዎች የሚመጡ ያልከኝ እንጂ ለእናንተ በቋሚነት ይሄ ቦታችሁ ነው። ፕሮግራም ሲኖር ያው እዚህ ፕሮግራሞችን ማዘጋጀት ይቻላል። ያው ያወቁ ሰዎች ደግሞ እያደረጉ ነው ማለት ነው በዚሁ አጋጣሚ እነዚህ ነገሮች ማድረግ እንደሚቻል ለማስተዋወቅ ኦኬ በጣም ደስ የሚል እሺ አሁን የምንገኘው ክሊኒክ ብለን ህክምና የተለያዩ መድሀኒቶች ክትል ያላቸው ቀና የህክምና ቁስልን ጨምሮ እዚሁ እንትን እንላለን ፋርስት ኤድ የሆኑ ነገሮች እዚሁ ይሰጣሉ ማለት ነው። ስለዚህ ከጎዳናም ከየትም ሲመጡ በመጀመሪያ ላይ ሕክምና ካስፈለጋቸው እዚህ ነው የምታያቸው። ከጎዳና ብዙ ጊዜ ስናነሳ መጀመሪያ የምናረገው ያው ንጽህናቸውን ካስጠበቅን በኋላ እንደ ሰዎቹ ሁኔታ ወደ ጤና ጣቢያ ነው የምንወስደው። የተሟላ ሕክምና ቼካፕ ይደረጋሉ። ሪፈርም የሚባሉ ከሆነ ወደ ሆስፒታል እንሄዳለን። አይ ደግሞ የሚሉ ከሆነ እዚያ አምጥተን እንክብካቤ ይጀመርላቸዋል ማለት ነው። እና እዚህ አጠቃላይ ባለው ማለት እዚህ ላሉት ሰዎች አዎ። አሁን ለምሳሌ ፋርማሲያችን ነው። አዎ። ይሄ እንግዲህ ፋርማሲያችን ነው ማለት ነው። እሱም ነርስ አጣነ ይባላል፣ በጉፍ ጋደኛችን ነው። እንግዲህ አጠቃላይ እዚህ ማዕከል ውስጥ ያሉት በሁሉም ደረጃ ያሉት ህክምናቸው የሚከታተሉ ሰዎች መድኃኒቶቻቸው እጃቸው ላይ ሰጠው እዚህ ሰዓት ሰዓት አለ። በእነሱ አስተባባሪነት አማካኝነት መድኃኒቶቻቸውን ይወስዳሉ ማለት ነው። እዚህ ባለፈው እዛች ከነበረው አሁን ሰፋ ብለዋል። ባለሙያም አላችሁ። ትክክል። እዚህ ተለያየ አዳዲስ ነገሮች አለ አለ። አንድ ዓመት ውስጥ ብዙ ለውጥ ነው። ፈጣሪ ይመስገን። በጣም ደስ የሚል እሱን ቅድም ስጠይቀው ነበር። በዋነኝነት ብዙዎቹ የሚወስዱት ምንድን ነው ስለው ያው ብዙዎቹ የአይምሮ ህክምና ታካሚ ስለሆኑ በተሰጣቸው ፕሪስክሪፕሽን መሰረት መድኃኒታቸውን ይስዳሉ እያለኝ ነበር። እውነት ነው። ከዛ ባሻገር እዚሁ ላይ ማንሳት የምፈልገው ያው ካሁን ካለው የቦታ ርቀት አንጻር ከትራንስፖርቴሽን ኮስት አንጻር ያው የጎንደር ዩኒቨርሲቲ ምንጊዜም አጋራችን ነው። የጎንደር ዩኒቨርሲቲ ሆስፒታል ሳይካትሪ ዲፓርትመንት ደግሞ ከማዕከላችን ጋር በጥምረት ይሰራል ማለት ነው። ስለሆነ በሳምንት ሁለት ጊዜ ባለሙያዎቹ ይመጣሉ። በየቀኑ አንዳንድ ጊዜ ለቼካፕ በቀጠሯቸው መሰረት ከ10 እስከ 15 ሰው እንወስዳለን። ያንን የነበረውን እንቅስቃሴ ወይም ጉዞ አሁን ላይ ቀንሰውልናል። ምንድን ነው ያደረጉት? ባለሙያዎቹ እዚህ ይመጣል በሳምንት ሁለት ጊዜ ሕክምና ሁኔታቸውን መላይነት የሚስተካከለውን አጠቃላይ እዚህ ሆስፒታል ላይ የሚሰጠውን አገልግሎት እነሱ እዚህ አዎ አዎ አዎ አጋራችን ነው እና ያንን ነገር ያደርጉልናል። ያ ደግሞ እኛ ሞጅ ቤት እንድንሆን አድርጎናል። ብዙ አእምሮ ታማሚዎችን ከተለያየ አካባቢ በተለያየ ችግር ያሉ ሰዎችን አንስተን እኛም አገልግሎት እንድሰጣ ስራውን አቅለውልናል። ማለት ስስ እንደራት ትመላለሱም፣ አሁን እናንተ ሰዎቹ እነዚ ከያዛችሁ እነሱ መታ ያግዟል፣ እነሱ መታ ያግዙናል። አልጋ የሚይዙ ከሆነ እነሱ አዛው አልጋ ይዛሉ። አይምሮ ህመም ላይ የሳይካትሪውን ኬዝ በዚህ መንገድ መፍትሄ ሰጥተውናል ማለት በጣም ትልቅ እገዛ ነው። በዚህ አጋጣሚ እንግዲህ ያው እኛም እናመሰግናቸው እንወዳለን። እናንተስም ማለት ነው ደስ ይላል። እናመሰግናለን። ይሄ በጣም ለየት ያለ ነገር ነው። ጂማችሁ ነው። ይህ ምንድን ነው? ያው ብዙዎቹ ከሚወስዱትም ህክምና አንጻር፣ መድኃኒቶችም አንጻር ከዛ ባሻገር ስናገኛቸውም ብዙዎቹ አካላቸው ተሳስሮ ነው የምናገኛቸው፣ ከህመምም ካሉበት ችግር አስቸጋሪነት አንጻር ማለት ነው። ስለሆነ ብዙ ጊዜ ልክ እንደ አእምሮ ህክምናው ባላቸው ቀጠሮ መሰረት በዛ ያለ ሰው ወደ ህክምና እንወስዳለን፣ ለፊዚዮቴራፒ አገልግሎት። አሁን ላይ ግን ያደረግነው ምንድን ነው፣ እነዚህ ነገሮች እዚሁ አዘጋጀን። ኢንስትራክት የሚያደርጉን አንድ ሁለት ሰዎች አግኝተናል። እነሱ በሰጡን መሰረት እያደረግን ያለ ነው ቀለል ያለ ፊዚካል ኤክሰርሳይዝ በሰጣቸው መሰረት እዚህ እንዲንቀሳቀሱ ነው እያደረገ ነው ያለ ነው ማለት ነው። ስለዚህ ካለን ብናካፍል ጅምር አለ ማለት ነው። ያው እንግዲህ እነዚህ ቅድም ላይ የወርክሾፑ ላይ የተሰሩ ናቸው። እነዚህ አጠቃላይ የወርክሾፕ ውጤት ነው። በቀጣይ ደግሞ ይህንን የሚመለከቱ ደግሞ በዚህ ዙሪያ ያሉ ደግሞ ሰዎችም ካሉ አንዳንድ ግብአቶችን ቢያግዙን ጂም ይሆናል ማለት ነው። በጣም ደስ ነው ይላል። አዎ ጅምር ነው። በጣም ደስ ይላል። እሺ አሁን እንግዲህ የምንገኘው የወንዶች ግቢ አንደኛው ክፍል ላይ ነው የምንገኘው። ይህ ይሄ ክፍል ለክሊኒክም፣ ለፊዚዮተራፒም ምቹ እንዲሆን ለብቻው መንገድ በርም የከፈትንለት ነው ያለው። እዚህ ግቢ ላይ ከሁሉም ክፍሎች ለየት የሚያደርገው በሁለቱም ጾታ ራሳቸውን ችለው መመገብ፣ መጸዳዳት የማይችሉት ሰዎች፣ በሰው ድጋፍ የሚንቀሳቀሱ ሰዎች፣ ልዩ የሕክምና ክትትል ያላቸው እነሱን ለብቻቸው ለይተን የምንከባከብበት ክፍል ነው። ለክሊኒክ ቅርብ ነው፣ ለፊዮቴራፒ ቅርብ ነው እና ይሄን እዚህ ክፍል ላይ ሴት ሆነው በዚህ እንደገለጽኩልሽ ከእርጅና ጋር ከህመም ጋር በተያዘ በራሳቸው ምንም አይነት ነገር ማድረግ የማይችሉ እናቶች ወጣት የሆኑት ሰዎች እዚህ ክፍል አሉ። ወንድም ሆኖ በተመሳሳይ ማለት ነው። ስለሆነ ይሄ እዚህ ክፍል ላይ ልዩ የሆነ ክትትል ድጋፍ የሚደረግለት ክፍላችን ነው ማለት ነው። ወንድና ሴት ባልጋ ነው እዚኛው ክፍል ላይ ምንለያያቸው። እንደ ኮምፖውንድ እንደ ቅጽር ግን የወንዶች ክንፉ በዚህ በኩል ነው የሴቶች ደግሞ በዛኛው ዳር ነው። ያ ለማኔጅመንትም እንዲመቸን ለማድረግ ነው። ከሚሰጠውም አገልግሎት አንጻር አሁን ሴቶቹ ለዕደ ጥበብ ክፍል ቀርብ ናቸው ማለት ነው። ልክ እንደዚህ ነው ያደረግ ነው። ይሄ እንግዲህ ልዩ ክትትል የምናደርግላቸው የእነሱ ክፍል ነው የምትመለከቱ ክፍል። እዚህ ላይ እንግዲህ የወንዶቹ አራት ክፍል አለን። ወንድ አረጋውያን ለብቻ ነው የሚኖሩትኝ ወንዶች ሆነው አእምሮ ህሙማን ለብቻቸው ናቸው። ወንድ አካል ጉዳተኞች ለብቻቸው ናቸው። ከዛ ውስጥ ደግሞ ወንዶች ሆነው ያገገሙት ወደ መልካም ጤንነት የመጡትን ለየብቻ ነው የሚኖሩት ማለት ነው። ወደ አራት ክፍል አለ። ወንዶች ይበልጣ ይበዛሉ ይበዛሉ። ወንዶች በጣም ይበዛሉ። ከዛ ደግሞ ይኸኛው ዊንግ ቀደም እንደገለጽኩት ለብቻው ተነጥሎ ልዩ ድጋፍ እና ክትትል የሚያስፈልጋቸው የነሱ ክፍል ነው ማለት ነው። አሁን እንግዲህ ምግብ ማብሰያችን ወይስ ማዕድ ቤታችን ላይ ተገኝተናል። አጠቃላይ እዚህ ግቢ ላሉ ቤተሰቦቻችን በሙሉ ምግብ እዚህ ነው የሚበሰለው ማለት ነው። እንደ የህመም አይነታቸው ቀደም እንደገለጽኩልሽ ስፔሻል እናበስላቸዋሉ። ከዛ ባሻገር ግን ተሰፊው ቁጥር አጠቃላይ ሁሉም እዚህ ነው የሚበሰለው ማለት ነው። እኒህ የምታያቸው ቶቻችን ደግሞ ያገገሙ ናቸው። አሁን ላይ ደግሞ ያው እነሱ እየመገቡ ነው ማለት ነው አዎ ሌላውን እያገዙ እየመገቡ ይገኛሉ ማለት ነው በዚህ ሁኔታ ነው እንግዲህ ካለን ብናካፍል እየተንቀሳቀሰ ያለው ይሄ ደግሞ የዕለት ተዕለት እንቅስቃሴያችን ነው ማለት ነው እንግዲህ ቅድም ያየሻቸውን ህፃናቶች ተመልክተሻቸዋለች እንግዲህ እነሱን ምንድን ነው ያደረግ ነው? ይሄ የነሱ ግቢ ነው። እዚህ ይመጣሉ። ድሮ እኛ ቤተሰብ ጥየቃ ክረምት ብለን ልክ እንደምንሄደው ሁሉ እነሱ እዚህ እንዲመጡ እያደረግናቸው ነው። ይህም ማለት ከአባቶቻቸው፣ አዎ በቃ ከአባቶች፣ ከእናቶች፣ ከወንድሞቻቸው ጋር ጥሩ የሆነ ግንኙነት እንዲኖራቸው፣ ስለ በጎ ፍቃድ ስለ አገልግሎትም ጭምር እንዲያውቁ ለማድረግ ነው። ሲመጡ ያው በየክፍሉ ሄደው ሰላም ካሉ በኋላ የራሳቸው መጫወቻ አለ እዚህ በወርክሾፕ ይሰራ ነው ምሽክርክሮች ምናምና ሜዳ ለኳሳቸውን ይጫወታሉ። ልክ ሲጨርሱ እዚህ የራሳቸው ሽንት ቤት ሸዋራላቸው እዚህ እንትን ካሉ በኋላ እዚሁ እረፍት አድርገው አንድ ቀን ሁለት ቀን እያደሩ እንደዚህ ያደረጉ ጥሩ የሆነ ነገር እያዩ እንዲያድጉ ለማድረግ እንግዲህ ለብቻቸው ያዘጋጀንላቸው ነው ማለት ነው። ከዛ ባሻገር ወተት አለ። ወተትም እዚህ ነው ረ ወተትም ቤት ነው። ስለዚህ ከብቶች አሏችሁ ማለት ነው። ስለዚ ቀድም እንግዲህ ልጆቹ ወተት ይጠጣሉ ብልህኛል፣ ወተት ቤቱንም ማሳየተኛል አያቶቻቸው ጋር ሲመጡ እውነት ነው። ስለዚህ አሁን የምንሄደው ወደ በረታችሁ ነው ማለት ነው፣ ወደ ከብቶቹ በረት ነው የምንሄደው። እዚህም ሲመጡ ብቻ ሳይሆን በቋሚነት ነው። ዋናውም ይህንን እኒ ከብቶች ወደዚህ እንድናመጣ የገፋፋ ነው ለረጅም ሰዓት ያው። ካለው አንደኛው ወሳኝ ነገር ያው የእናቶቻቸው ጡት በቀላል ማኘት ስለማይችሉ በቆርቆሮ ወተት እስከ ስድስት ወር ይቆያሉ። ከዛ በኋላ ግን ላለው ምገባ ያው ብዙም በጊዜ ነው ስንጠቀም የነበረው ወተት። ቅድም እንግዲህ እንደገለጽኩልሽ የነዚህ ከብቶቹ ዋነኛ ዓላማ ህጻናቶች አሉ ከስድስት ወር በኋላ ያው ምገባቸው ወተት ነው ስለሆነ፣ አንደኛ ያን ከፍተኛ ክፍተት ነበረብን። ከፖስትም አንጻር ደግሞ ከፍተኛ ወጪያችን ነበረ። በቀን እስከ 13 ሊትር ወተት እንጠቀም ነበረ፣ ስለሆነ ያንን በኪራይ ነው የነበረ። አንዳንድ ጊዜም ያው በወጣሹ ልክ ትክክለኛ ወተት የማግኘት እድሉም ያን ያህል ነው የነበረ እና ያንንም ነገር መፍትሄ ለመስጠት ነው። ከዛ ባሻገር ደግሞ በተለያየ ህመም ወደ ማዕከሉ የሚመጡትን ሰዎች ቶሎ አገግመው ወደ ሟላ ነገር እንዲመለሱ ወደ መልካም ጤናቸው እንዲመለሱ ወደ እንቅስቃሴ እንዲገቡ ለማድረግ ያው ምግብ ወሳኝነት ነው። ከዛ ውስጥ ደግሞ አንዱ ወተት ነው። ስለሆነ ያንን ግብአት ለማሟላት አቅደን ነው እየተንቀሳቀስ ነው እንደምታቸው ናቸው። እና ከዚህ ውስጥ አሁን እነዚህ ሁለቱን ከብቶች ስፖንሰር ሰዎች እንዲያደርጉን አድርገን እነሱ ናቸው ጊዜ የፈጸሙልን። እስከ ጥጆቻቸው ጊዜ ፈጽመው ደግሞ እስራኤል ሀገር ሀይፋ ከተማ ውስጥ የሚገኝ የመድኃኒያ ድምፅዋ ማህበር ትኞች ናቸው በስጦታ መልክ ያበረክቱልን ወደ አምስት ሺህ ብር አካባቢ ነው። ሌሎችንም ሌሎችንም አንድ ሁለቱን ያው ማዕከሉ ራሱን አንድ ሶስቱን ደግሞ ከራሳችን ሰርታለን አካሁን ሰዎች ድጋፍ ካደረጉልን ላይ አንስተን ነው ይህንን ጊዜ እየፈጸም ነው። ትልቁ ዋናው ሀሳባችን ዛሬ ላይ ማዕከላችንን እና በማዕከላችን ስር ለሚገኙ ወገኖቻችን በቂና ተመጣጣኝ ምገባ መስጠት ነው። በቀጣይ ደግሞ ማዕከሉ እየሰፋ ሲሄድ አንዱ ትልቁ ነገር ስትራቴጂያችን ራሱን መቻል አለበት። ማዕከል ቢያንስ ካሉት ወጪዎችን ራሱ መሸፈን አለበት እና ቀጣይ ለምናደርገው የገቢው ማግኛ ፕሮጀክታችን አንዱ ይሄ ምንጭ ይሆናል ብለን እናስባለን። ወተት ሀፍት ማለት ነው፣ እና ያንንም ፕራክቲክ እያደረግን ነው ማለት ነው። በጣም ደስ ይላል። እንግዲህ አሁን እዚህ ጋር የተገኘንበት ትልቁ ነገር ይህም የምትመለከቱት ሽንት ቤትና ሻወር ነው። ወደ 30 ክፍሎች ነው ያሉት፣ በፊት በኩል 15 አለ፣ በጀርባ 15 አለ፣ 30 ክፍሎች ናቸው። ደረጃቸውን የጠበቁ ለንጽህናም ለአገልግሎትም ምቹ የሆኑ ናቸው። እንግዲህ ከአጋር አካላት ጋር በመሆን ይሄ ነገር የተሰራው 2016 ላይ ተጀምሮ እንግዲህ 2016 መጨረሻው አካባቢ ተጀምሮ አሁን ላይ እንግዲህ ለአገልግሎት ክፍት ሆኖ አገልግሎት እየሰጠ ይገኛል ማለት ነው። በጣም ጽዱ ናቸው፣ ምቹ ናቸው። ውስጣቸውም ሴራሚክ ነው ያው ማዕከሉ ከሚሰጠው ትልቁ አገልግሎት ያው አንዱ ሳኒቴሽን ንጽህና ላይ ትልቅ ነገር ነው እና ይሄ ነገር ምቹና በአግባቡ የተጠበቀ ካልሆነ ደግሞ እነዚህ ሁሉ ሰዎች ለተላላፊ በሽታ ኮሌራን ጀምሮ በቀላሉ የሚጋለጡ ይሆናሉ ማለት ነው ስለሆነ ደረጃውን የጠበቀ ሽንት ቤትና ሻወር ከጎንደር ከተማ ውሃና ፍሳሽ ጋር በመሆን ማሳካት ችለናል ማለት ነው። በእውነታ በጣም አስደሳች ነው። በዚ አጋጣሚ ከፍ ያለ ምስጋና እናቀርባለን። በጎንደር ከተማ ያደረግነው ቆይታ አላለቀም። በሚቀጥለው ሳምንት በጎንደር አብያተ ነገስታት ግቢ ውስጥ ልበቀና ወጣቶችን ያገኘንበት ፕሮግራም ወደ እናንተ ይደርሳል። ሳምንት እንገናኝ።